በቤንች ሸኮ ዞን ከሚገኙ ወረዳዎች ውስጥ አንዱ የሆነው የደቡብ ቤንች ወረዳ በቡና በሰብል ልማት እንዲሁም በቅመማ ቅመም ምርት የሚታወቅ ወረዳ ነው። የወረዳው ህዝብ አራት ድልድዮችን በህዝብ ተሳትፎ ሰርቶ ከዚህ ቀደም ያስመረቀበት ሁኔታ ማመላካች ነው። ወረዳው በወረዳ መንግስትና በህብረተሰብ ተሳትፎ የተገነባው የወረዳ ማህበረሰብ መድኃኒት ቤት፣ የወረዳ ብልጽግና ፓርቲ ጽህፈት ቤት እንዲሁም የወረዳ ፋይናንስ ጽህፈት ቤት ስቶር አሰርቶ አስመርቋል። በምረቃው ስነ ስርዓት ላይ የተገኙት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን እንደተናገሩትም ሀገራችን በህዝቦቿ ተሳትፎ የህዳሴ ግድብ ባስመረቀችበት ማግስት በተመሳሳይ በብረሰ ተሳትፎ እነዚህ ግንባታዎች አልቀው መመረቃቸው ፕሮጀክቱ ህዝቡን አሳትፎ ከተሰራ ውጤት እንደሚመዘገብባቸው ማሳያ ነው ብለዋል። ታላቁ ህዳሴ ግድብ ዓለም አይችሉም አይጨርሱትም፣ ስለዚህ ከፉከራ ያለፈ አይደለም ብሎ በብዙ ሚዲያ በብዙ ምህረ ምሁራን ለመተንተን የሞከረውን ብልጽግና የሚመራው መንግስት በተጨባጭ ውጤታማ አድርጎ አስመርቆ ለዓለም አሳይተዋል። ለአገር ውስጥ ላሉትም ባንዳዎችም አሳይተዋል። በተለይም የደቡብ ቤንች ወረዳ ከዞኑ በህብረተሰብ ተሳትፎ የልማት ስራዎች በመስራት ብቻ ሳይሆን ሰርቶ በማስመረቅ በኩል ግንባር ቀደም ነው ብለዋል። ደቡብ ቤንች ላይ የብልጽግና ሀሳብ ተሳክቷል፣ እየተሳካም ነው እየተባለው ለፖለቲካ አይደለም። ደቡብ ቤንች ብልጽግና የራስ አቅም አውቀ፣ አቅምን ተጠቀም፣ ማህበረሰብን አነቃንቅ፣ የመንግስት በጀት ብቻ ህዝብን አይቀይርም የሚለውን ተግባራዊ ደቡብ ቤንች ካደረገ ቆይቷል። የህዝብ መድኃኒት ቤቱም ማህበረሰቡ ከግል መድኃኒት ቤት የሚገዛውን ወጪ በቅናሽ እንዲገዛ ያስችለዋልን ብለዋል የቤንች ሸኮ ዞን የመንግስት ዋና ተጠሪ አቶ ደግፌ ኩድን በበኩላቸው፣ ፓርቲው የአባሉ እንደመሆኑ መጠን በዞኑ ሁሉም ወረዳዎች ቢሮ እንዲገነባ በተቀመጠው አቅጣጫ መሰረትም ከጉራ ፈርዳ ወረዳ ቀጥሎ የደቡብ ቤንች ወረዳ ቢሮ አሰርቶ እስመርቋልን ብለዋል። ይህ የተጀመረው ተጠናክሮ ሊቀጥልም እንደሚገባም ነው የተናገሩትም። ብልጽግናን ከራሱ ቢሮ ጀምሮ እውን በማድረግ የሠራ ያለ ሲሆን ከዚህም በፊት በጉራ በኦዲት በተገኘ 43 ሺህ ብር መነሻ በመጠቀም 8.6 ሚሊዮን ብር የጨረሰ ተገንብቶ በዚህ መልክ ወደ ስራ የገባበት ያለ ሲዝ ከተማ አስተዳደር ላይ በዚህ ልክ ተገንብቶ አሁን ከ50 ፐርሰንት በላይ የተጠናቀቀ ያለበት ሁኔታ አለ። ዛሬ ላይ እንግዲህ እጅግ በጣም ደረጃውን የጠበቀ የተሻለ ለስራ ምቹ የሆነ ፓርቲውን የሚመትን ግንባታ ተጠናቆ ወደ ምረቃ ይገባበት ያለው ሁኔታ እንዳለ ሁላችንም ያየንበት ነው። የደቡብ ቤንች ወረዳ ዋና አስተዳዳሪ አቶ ተሾ መኬስካ በበኩላቸው በወረዳው በሰላሳ ሁለት ሚሊዮን ብር በላይ ወጪ በወረዳው መንግስትና በህብረተሰብ ተሳትፎ የማኅበረሰብ መድኃኒት ቤት የወረዳው ፓርቲ ጽህፈት ቤት ግንባታና የፋይናንስ ስቶር መገንባት መቻሉን ጠቁመዋል። ይህ ግንባታ በመንግስት ብቻ ሳይሆን በህብረተሰብ ተሳትፎ መገንባቱን ጠቁሞ ህብረተሰቡን በማስተዋል የተጀመረው የልማት ስራዎች ተጠናክሮ ይቀጥላሉም ብለዋል። አጠቃላይ የተመረቁት ፕሮጀክቶች ሰላሳ ሁለት ነጥብ ሰባት ሚሊዮን በላይ ወጪ ይወጣባቸው ግንባታዎች ናቸው፣ ዛሬ የተመረቁ። ለህብረተሰብ ጥያቄ አንተ ማቅረብ አለብህ። ልክ ስታቅርብ አጨብጭቦ ነው የሚቀበል ህዝብን ያለን። ይህን ጨርሰናል አሁን ዛሬ ቃል ገብተናል። በጋራ ጀመርን፣ በጋራ ጨርሰን፣ ዛሬ የጋራ ዘትሳችን እየተጋራን ያለን ያሉት የወረዳው የመንግሥት ተጠሪ አቶ ዮሐንስ ካስኩና የወረዳው ጤና ጽህፈት ቤት ኃላፊ አቶ ሰለሞን ዛራስ በበኩላቸው የሕዝቡን የልማት ጥያቄ ለመፍታት ከመንግሥት ባለፈ ሕዝብን ባሳተፈ መልኩ እየተሠራ ነውም ብለዋል። በተለይም የጤና ተግባሩን ከመከላከል ባለፈም በአቅራቢያ በቅናሽ ወጪ የማኅበረሰብ መድኃኒት ቤት መከፈቱ፣ ይህም የሕዝብን ችግር ይቀርፋልም ብለዋል። በምረቃ ስነ ስርዓት ላይ የተገኙ የወረዳ ማኅበረሰቦችም ሕዝቡ ከመንግሥት ጋር ተቀራርበው በመሥራቱ የተለያየ የልማት ሥራዎች መሥራታቸውን ጠቁመዋል። የማኅበረሰብ መድኃኒት ቤት መከፈቱ በግል ሕክምና ተቋማት ለውባ ሕክምና የሚያወጡትን ከፍተኛ የመድኃኒት እጅ እንደሚቀንስላቸውም ተናግረዋል። ዝቅተኛው ማህበረሰብ በጣም ችግር ውስጥ ስላለ መድኃኒቶችን ከእንደዛ አይነት ሁኔታ ሲያገኝ ትንሽ ከችግሩ ይታገሳል ብዬ አስባለሁ። በከፍተኛ ውጪ እየታከመ ሰው ችግር ላይ ወደቀበት ነው። እና ስለዚህ ይህን ችግር በደንብ ይቀርፋል ብዬ ገምታለሁ።